አብራችሁን ሁኑ። ተመልካቾች ያላቸውን ፍላጎትና ተሰጦ በመገንዘብ በራሳቸው ስራ ለመፍጠር ዝግጁ መሆናቸውን በምዕራብ ጎንደር ዞን ገንዳ ውሃ ከተማ የሚገኙ ወጣቶች ተናገሩ። በከተማ አስተዳደሩ ለአምስት መቶ ስራ ፈላጊዎች የስራ ፈጠራ አቅም የሚያጎለብት ስልጠና ተሰጥቷል። ኤልያስ ጋሻው። በአማራ ክልል ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር ከተለያዩ የትምህርት ተቋማት ለተመረቁ ወጣቶች በስራ ፈጠራ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና እየተሰጠ ነው። የአብክመ ስራና ስልጠና ቢሮ ከኢዲ አይ ጋር በመተባበር የወጣቶች የስራ ፈጠራ የልቦና ውቅር በሚል መነሻ ሀሳብ በምዕራብ ጎንደር ዞን ገንዳው ከተማ ለሚገኙ ተመራቂዎችና ሌሎች ስራ ፈላጊ ወጣቶች ስልጠና ተሰጥቷል። በከተማ አስተዳደሩ ከ1700 በላይ ወጣቶችን ለማሰልጠን ታቅዶ ከ500 በላይ ወጣቶችን ስልጠናውን ተከታትለዋል። ስልጠናው በስራ ፈጠራ ላይ ያላቸውን አመለካከት የቀየረ በመሆኑ ግንዛቤ እንደጨበጡበት ተሳታፊዎች ተናግረዋል። ከስልጠናው በኋላ ምን አይነት አመለካከት ይዘን ወጣን? የነበረነን የስርዓት የአስተሳሰብ ስብራ ሰብረንበታል። የሚል ሰባለ እንደኔ ምንድነው የተረዳሁት? ከአሁን በፊት ትላልቅ ገንዘቦች ስራ ለመጀመር ትላልቅ ገንዘቦች እንደሚያስፈልጉ ነበር ማሰበው። አሁን ግን ባለን ትንሽ ነገር ላይ በትንሹ ጀምረን ትልቅ ህልም አለመን በትንሹ መጀመር እንዳለብን ግንዛቤ ወስጃለሁ። እንደኔ እኔ በበኩሌ ደግም የስራጥ ብዬ ቀበሌ ላይ የስራጥ ኩፐን አላመጣም። ምን መስራት እንዳለብኝ በደንብ ሰልጥኛለሁ። በቀጣይም በወሰዱት ስልጠና መሰረት በራሳቸው ስራ ለመፍጠር ዝግጁ መሆናቸውን ነው ያስረዱት። እዚህ በኋላ ግን ይህን ስልጠና ከወሰድኩ በኋላ ሚኒመም እንኳን በትንሽ ብር የሆነ ነገር እንደምጀምር ተነሳሽነት እንዲኖረኝ ከጓደኛም ገንዘብ የምናገኝበት አጋጣሚ ከብዙ ነገር አለ። ቢዝነስ ፕላን የምን መሰለህ ዳቦ ማሽን መክፈት ነው። ቤት ላይ ዶሮም በትንሹ ተነስቸ ዶሮ ማርብቸ የራሴን ቢያንስ አንዲት ሴት እንደ ናሙና ቀርባ ነበር። በቀን 500 ብር እንደ የቀን ገቢያው 500 ብር እንደሆነ እንትን ብላለች፣ እና ከዛ ተነስተን የማደርገውን ነገር የተወሰነን ቢሆን እንትን ብያለሁ። ከዚህ በኋላ ስራት የሚል ነገር ተመዝግቤ ኩፐን ይዤ መዞር ፍላጎት የለኝም የሚል ነገር በተከታታይ ተነሳ ነበረ። አሁንም አሁን በዛልክ፣ ቀጣይ እንሰራለን። ሁሉም ሰው ተስፋ ይዞ ወጧል። በቀጣይ በጥልሽ ጀምረን ትልቅ ስራ፣ ትልቅ ውጤት ይዘን እንገናኛለን። የተሰጠው ሙያዊ ስልጠና ወጣቶች ያላቸውን ተሰጥኦ በመገንዘብ በራሳቸው ስራ መፍጠር እንዲችሉ የሚያግዝ መሆኑን የገንዳዋ ከተማ አስተዳደር ስራና ስልጠና ጽህፈት ቤት ኃላፊ ገዛይ ሞገስ ተናግረዋል። ክሎት መር የኢንተርፕሬነር ስልጠና ይባላል። እንግዲህ ስራ ፈላጊ የስነ ልቦና ውቅር ስልጠና ያስፈልጋቸዋል። ምክንያቱም ስራ የሚፈጠረው በመንግስት አይደለም። ምክንያቱም ስራ ከመፈጠሩ በፊት ሰው አስተሳሰቡ መስተካከል መቻል አለበት። ስራ መፍጠር ያለበት መጀመሪያ በአስተሳሰብ ነው። ምን መሰረት አለኝ ስራ መፈጥረው በምን ምክንያት ነው ብሎ መጀመሪያ በአስተሳሰብ መለወጥ መቻል አለበት። ሰልጣኞች በከተማዋ በተለያዩ የስራ ዘርፎች ተሰማርተው ውጤታማ የሆኑ ግለሰቦችን ተሞክሮ እንዲጎበኙ መደረጉ በተግባር የተደገፈ ሙያዊ ትምህርት እንዲያገኙ የሚያግዝ ነው ብለዋል። ስራ የፈጠርናቸውን ኢንተርፕራይዞች ይህን ሰልጣኝ ትናንትና ጉብኝት አስደርገናል። በጋርመንት በፈርኒቸር በጉብኝቱም የተሻለ እውቀት፣ ክህሎት ወስደዋል። ከነሱም ተሞክሮ ወስደው እኛም እንደነሱ ስራ ፈጥረን የተሻለ ውጤት ማስመዝገብ ይጠበቃል። በቀጣይ ለስራ ፈላጊ ወጣቶች ተከታታይነት ያለው አጫጭር ስልጠና እንደሚሰጥ ከጽህፈት ቤቱ ያገኘነው መረጃ ያመለክታል። በተያዘው በጀት አመት በአምስት ወራት በስራ እድል ፈጠራው የተሻለ አፈጻጸም ማስመዝገቡን የቢቸና ከተማ አስተዳደር ስራና ስልጠና ጽህፈት ቤት አስታወቀ። በሕገወጥ መንገድ ተይዘው የነበሩ 205 የመስሪያና መሸጫ ሽዶችን ማስለቀቁም ለክንውኑ ስኬታማነት አግዞናል ብሏል። ማማነሽ ቀነ የቢቸና ከተማ አስተዳደር ስራና ስልጠና ጽፈት ቤት በተያዘው በጀት አመት 4500 ለሚጠጉ ዜጎች የስራ እድል ለመፍጠር አቅዶ እየሰራ ነው። በበጀት አመቱ በአምስት ወራት በቋሚና በጊዜያዊ 2600 ለሚሆኑ ዜጎች የስራ እድል መፍጠሩንና ና ይህም የእቅዱን 60 በመቶ መሆኑን የቢቸና ከተማ አስተዳደር ስራና ስልጠና ጽፈት ቤት ኃላፊ አቶ ናውጋውባዬ ተናግረዋል። በቋሚ 1569 ለሚሆኑ ስራ ፈላጊ ዜጎች የስራ ድል ፈጥረናል። በጊዜያዊ ደግሞ ወንድ ስድስት መቶ አስራ ሶስት የሚሆኑ ሴት አራት መቶ አስራ ስምንት በድምር ወደ አንድ ሺ ሰላሳ አንድ ለሚሆኑ በተመሳሳይ በጊዜያዊ መልኩ የስራ ድል ፈጥረናል። ሁለቱን ደምረን ሁለት ሺ ስድስት መቶ ለሚሆኑ ከተማችን ላይ ላሉ ስራ ፈላጊ ዜጎች ወይም ደግሞ ከአመቱ እቅዳችን ስልሳ ፐርሰንት የሚጠጋውን እስከ ህዳር ወር መጨረሻ ድረስ የፈጠርነው የስራ እድል ነው ማለት ነው። በሕገ ወጥ መንገድ ተይዘው የቆዩ ሁለት መቶ አምስት የመስሪያና የመሸጫ ሸዶችን በማስለቀቅ ለስራ ፈጣሪ ወጣቶች ማስረከብ መቻሉም በበጀት አመቱ ለታየው የተሻለ አፈጻጸም አግዟል ብለዋል የጽህፈት ቤት ኃላፊው። ከዚህ በፊት ለስራ እድል መፍጠሪያ ተብሎ ተሰጥቷቸው ከፍተኛው የስራ እድል መፍጠሪያ ቦታ አንድ ኢንተርፕራይዝ የሚሰጠው አምስት አመት ነው የከፍተኛ ጊዜ ጣሪያው። ነገር ግን ከአስራ አምስት ከሀያ አመት በላይ አንዳንዶቹ እስከ ሰላሳ አርባ አመት ድረስ የሚቆዩበት ነው። እሱን ፈቃደኛው ነው በማስረከብ በኩል ችግር ስለነበ ነበረ በዚህ ዘርፍ ያሉ ሁለት መቶ አምስት ቦታዎችን አስለቅቀናል። በዚህ በምልሽ ከመስከረም ወር ወደዚህ ማለት ነው። እነዚህን አስለቅቀን እዚያ ቦታ ላይ ብቻ የፈጠርነው የስራ እድል በቋሚነት ሶስት መቶ ሰላሳ ሰባት ለሚሆኑ ከተማችን ላይ ላሉ ስራ አጥ ለነበሩ ሰዎች ሰጠናል። ምናልባትም ቅድም እንዳልኩ ሺህ አመቱን እቅድ ስልሳ ፐርሰንት ህዳር ወር ድረስ እንድንፈጽም ያደረገን እነዚያ ቦታዎች በመለቀቃቸው ከፍተኛ የስራ እድል እንድንፈጥር አስችሎናል። የከተማ አስተዳደሩ ስራና ስልጠና ጽህፈት ቤት ከተለያዩ ባለድርሻዎች ጋር በቅንጅት በመስራት ለስራ ፈጣሪ ወጣቶች አጫጭር ስልጠናና የብድር አቅርቦት ሰዎች በማመቻቸት ምቹ ሁኔታዎችን የመፍጠር ተግባሩ በትኩረት እየተሰራ መሆኑንም የጽህፈት ቤት ኃላፊው አቶ ናውገው ያብራራሉ። ዘዋሪ ብድር አለ፣ ወጣቶች የሚተላለፍ ዘዋሪ ብድር እሱም በማመቻቸት በኩል ወደ ሶስት ነጥብ አራት ሚሊዮን ብር ወስነ ወስነን ቅርበቀን ኮሚቴ ያለው ራሱ ብቻ በከንቲባ የሚመራው ኮሚቴ ይህን ብር ወስነን ኢንተርፕራይዞችን ለይተን አሁን ከባንኩ ጋር ለማስተላለፍ ስራ እየሰራ ነው። ይብር ከዚህ በተለየ መልኩ ደግሞ ማሽን የሚፈልጉ አሉ። በማንፋክቸሪንግ ዘርፍ የተደራጀ ኢንተርፕራይዝ፣ ለምሳሌ የዳቦ ማምረቻ ማሽን ሊሆን ይችላል፣ የጣውላ መሰንጠቂያ ማሽን ሊሆን ይችላል፣ ጥቁር ቤት እቃዎች ሊሆኑ ይችላሉ። ሌሎችም ማንፋክቸር ሊሆኑ ማሽኖችን ዋልያ ካፒታል ጋር እየተነጋገር ስራ ፈላጊ ዜጎች ያለምንም ዋስትና ሳይጠየቁ የሚያመጡትን ማሽን ጠቅላላ ዋጋ አስራ አምስት ፐርሰንት እንዲያመቻቸው አድርገን ዋስትና ሳይጠየቁ ማሽን አግኝተው እየሰሩ እየከፈሉ በየወሩ ታፍረው ሲጨርሱ ማሽኑን የራሱ የሚያደርጉበት ሌላኛው የሙያ ድጋፍ ነው የምናደርግላቸው። ስራ የተፈጠረላቸው ወጣቶች ስኬታማ እንዲሆኑና የስራ እድል ያላገኙትም እንዲያገኙ የሚደረገው ድጋፍና ክትትል ተጠናክሮ እንደሚቀጥልም ተገልጿል።